ሲራክ በአውራ ጎዳናው በሳምንት ውስጥ ቢያንስ አራት ጊዜ ይመላለሳል። የጭነት መኪና በማሽከርከር በሚያገኘው ገቢ ራሱንና ቤተሰቡን የሚያስተዳድረው ሲራክ አካባቢውን የሚያልፈው በጭንቀት እንደሆነ ይናገራል። ከፍቼ እስከ ጎሃ ጽዮን ድረስ ያሉት የኦሮሚያ ክልል አካባቢዎች እጅጉን አስጊ ቦታዎች መሆናቸውንም ይጠቅሳል። ሲራክ እንደሚለው ከፍቼ እስከ ሙከ ጡሪ፣ ከገርበ ጉራቻ እስከ ጎሃ ጽዮን ባሉት አካባቢዎች በመንገደኞችና በአሽከርካሪዎች ላይ በርካታ ወንጀሎች ተፈጽመዋል። በተደጋጋሚ የአውቶቡስ ተሳፋሪዎች በታጣቂዎች ታግተው የመወሰዳቸው ዜና እየተለመደ እንደመጣ የሚናገረው አሽከርካሪው እኛም ተራችንን ነው የምንጠብቀው ይላል። ሲራክ እንደሚለው በዚህም ስጋት ምክንያት አሽከርካሪዎች እነዚህን አካባቢዎች በአንድ ላይ እጅብ ብሎ ማለፍ ግድ ይላቸዋል። እነዚህን አካባቢዎች በቶሎ ለማለፍ ለቁርስም ሆነ ለምሳ አንዳንዴ ለውሃ ሽንትም ቢሆን አንቆምም ይላል። በአውራ ጎዳናው ከሚሄዱ ሌሎች መኪናዎች ጋር በጋራ አብሮ ለማለፍና ርቀትን ለመጠበቅ በፍጥነት ማሽከርከርን ስለሚጠይቅ አደጋ ሲከሰትም ተመልክቷል። የመረጃው ባለቤት ቢቢሲን እናመሰግናለን። መርጠን አናመሰግንም፣ ለይተንም አንተችም። ሼልፍ ትዩብ ነን። መንግስት ከታጣቂ ቡድን ጋር ግጭት ውስጥ በገባበትና ከአዲስ አበባ ጋር በሁሉም አቅጣጫዎች በሚዋሰነው ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታ ከቅርብ ጊዜ ወዲህ እየተሻሻለ መምጣቱ ቢነገርም እገታዎች ግን አልቆሙም። ከእነዚህ ልዩ ቦታዎች መካከል አሊ ዶሮ፣ ገርበ ጉራቻ፣ ሙከጡሪ፣ ቱሉ ሚልኪ፣ ጎርፉ ገብርኤል እና ዱበር የተባሉ አካባቢዎች እንደሚገኙበት አሽከርካሪው ይጠቅሳል። አሊ ዶሮ ግን ዋነኛ ማዕከል ናት። አሊ ዶሮ የህዝብ ማመላለሻ አውቶቡስ መንገደኞች ብቻ ሳይሆን የጭነት መኪና አሽከርካሪዎችም በስጋት የሚያልፉባት አነስተኛ ቦታ ነች። ማለፍ የሚችሉትም እድል የቀናቸው ናቸው። ቢቢሲ ያነጋገራቸው አሽከርካሪዎች ለምን በዚያ አካባቢ የእገታ ወንጀሎች እንደተበራከቱ እንደማያውቁ ይናገራሉ። ሆኖም ጉዳዩ ፖለቲካዊ ሳይሆን እንደማይቀር ግምት አላቸው። ድርጊቱን የሚፈጽመው ሸኔ የሚባለው ታጣቂ ቡድን እንደሆነ ነው የምናውቀው። በአብዛኛው በዚህ አካባቢ የሚንቀሳቀሱ የአማራ ተወላጆችን ኢላማ ያደርጋሉ፣ ሲሉም ብሔርን ኢላማ በማድረግ መንግሥት ላይ ጫና ለማሳደር የሚጠቀሙበት መንገድ እንደሆነ ያስረዳሉ። በሌላ በኩልም ታጣቂዎቹ የገንዘብ አቅማቸውን ለማጎልበት ሲሉ እገታውን እንደሚፈጽሙ አሽከርካሪዎቹ ይጠቅሳሉ። በዚህም ታጋቾችን ለመልቀቅ ከመቶ ሺዎች እስከ ሚሊዮኖች የሚደርስ ገንዘብ ይጠይቃሉ ታጣቂዎቹ ከጭነት አሽከርካሪ ይልቅ የህዝብ ማመላለሻዎች ላይ ትኩረት ያደርጋሉ የሚለው ሲራክ ይህም በአንድ ጊዜ በርካታ ሰዎችን ለመያዝና በርከት ያለ ገንዘብ ለመጠየቅ ሲሉ የሚያደርጉት መሆኑን ይገልጻል የበርካታ ታጋች ቤተሰቦችም የተጠየቀውን ገንዘብ መክፈል ስለማይችሉ በእምነትና በገበያ ስፍራ በለቅሶ በሰርግና በሌሎች ማኅበራዊ ክንውኖች ላይ ገንዘብ ሲለምኑ መመልከቱን ይናገራል በፊት ለውጭ አገር ሕክምና ገንዘብን ለመሰብሰብ በየመንገዱ ምጽዋት እንደሚጠይቀው አሁን ላይ የታገተ ቤተሰብን ለማስለቀቅ የሚለምኑ ሰዎችን ነው የምናየው። ምንም እንኳን በአካባቢው የፌዴራል ፖሊስ፣ የመከላከያ ሰራዊት አባላትና የኦሮሚያ ክልል የጸጥታ ኃይሎች ቢኖሩም ብዙውን ጊዜ የሚደርሱት ድርጊቱ ከተፈጸመ በኋላ መሆኑ ጥያቄ እንደሚፈጥርበትም ይጠቅሳል። አሁን በአካባቢው ሚሊሻዎች እየተነሱ ነው የደረስኩት ምን እንደሚያጋጥመኝ አላውቅም። እንግዲህ እንደ እድሌ ነው የማልፈው ብሏል ሲራክ። ቢቢሲ ባነጋገረው ወቅት በቅርቡ በተፈጸመ እገታ በታጣቂዎች ጉዳት የደረሰባቸው አቶ ታረቀኝም እርሳቸው ያሽከረክሩት የነበረው አውቶቡስ ላይ ጥቃት የተፈጸመው አሊ ዶሮ በተባለው አካባቢ አቅራቢያ እንደሆነ ጠቅሰው ከአሊ ዶሮ በአንድ ኪሎ ሜትር ርቀት ላይ የመንግሥት የጸጥታ ኃይሎች እንደነበሩ ይናገራሉ ኢስት ሲሚንቶ ፋብሪካ አካባቢ የመንግስት የጸጥታ ኃይሎች ነበሩ። ወንጀሉ በጠራራ ፀሐይ ሲፈጸም በቅርብ ርቀት ላይ ሆነው እያዩና እየተኮሱ ነበር። ሆኖም ታጣቂዎቹ ሕዝቡን አሰልፈው ይዘው ሄደው በአፋጣኝ የደረሰ አካል አልነበረም። በዚያ መስመር ለመጓዝ መንግስት ቀድሞ የጸጥታ ቅኘት ያደርጋል የሚሉት አቶ ታረቀኝ ሰላም ነው ተብለው መንገድ ቢጀምሩም ከዚህ ጥቃትና እገታ አላመለጡም። ይህም የመንግስት ኃይሎች የሚሳተፉበት የተቀነባበረ ሴራ እንዳለ እንዲጠረጥሩ አስገድዷቸዋል። እገታውን የፈጸሙት በኦሮሚያ የሚንቀሳቀሱት ታጣቂዎች እንደሆኑ ከለበሱት ልብስና ከሁኔታቸው መረዳታቸውን አቶ ታረቀኝ ይናገራሉ። መንግስት ኦነግ ሸኔ ሲል በሽብር ቡድንተኝነት የፈረጀው የኦሮሞ ነፃነት ሰራዊት ታጣቂ ቡድን በአካባቢው በተደጋጋሚ ለሚፈጸሙ የእገታ ወንጀሎች ይከሰሳል። ታጣቂ ቡድኑ ግን ባለፈው ዓመት ከአማራ ክልል ተነስተው ወደ አዲስ አበባ ሲጓዙ የነበሩ ከ100 በላይ መንገደኞች እዚያው አካባቢ መታገታቸውን ተከትሎ ለቀረበበት ክስ በሰጠው ምላሽ እጁ እንደሌለበት ገልጾ ጣቱን የመንግስት አካላት ላይ ቀስሯል። የእገታ ማዕከል የሆነችው አሊ ዶሮ። አሊ ዶሮ ከአዲስ አበባ በስተ ሰሜን 142 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ቀበሌ ስትሆን የምትገኘው መዲናዋን ከአማራ ክልል ጋር ከሚያገናኙ ዋና ዋና ጎዳናዎች አንዱን ተከትሎ ነው። ቀበሌዋ በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኝ ናት። ስያሜዋን ያገኘችው በድሮ ጊዜ በዶሮ እርባታ የተሰማሩ አሊ የተባሉ ግለሰብ ስምን ተከትሎ እንደሆነ ይነገራል። በኦሮምኛ ቋንቋ ሙካ ቁሌ በሚል ስምም ትታወቃለች። ቢቢሲ እንዳነጋገራቸው አንድ የአካባቢው ተወላጅ ከሆነ ሙካ ቆሌ የዛፍ አይነት ነው። ከቅርብ ጊዜ ወዲህ ግን ይህች አነስተኛ መንደር በሚበቅልባት የዛፍ አይነት ሳይሆን በእገታ ወንጀል ነው ስሟ ጎልቶ የሚነሳው ይላሉ። ቢቢሲ ያነጋገራቸው የአካባቢው ተወላጆች እንደሚሉት በአካባቢው እገታ የተበራከተው የኦሮሚያ ክልል ታጣቂዎች እንቅስቃሴ ከወለጋ ወደ ሸዋ መዛመቱን ተከትሎ ነው። ቀበሌዋ በግራና በቀኝ ያያ ጉለሌና ህደቡ አቦቴ በሚባሉ ታጣቂዎች በስፋት በሚንቀሳቀሱባቸው ወረዳዎች የተከበበች እንደሆነች ነዋሪዎች ይናገራሉ። ታጣቂዎቹ በስፋት ሰፍረው የሚገኙት ሙገር በረሃ ውስጥ ነው። በመሆኑም የሙገር ወንዝን ተከትሎ ቤኒሻንጉል ጉምዝ ክልል መተከልና ሆሮ ጉድሩ ወለጋ ድረስ በሚዘልቅ ሰፊ በረሃ ውስጥ በስፋት ይንቀሳቀሳሉ። ሙገር ወንዝ የአባይ ወንዝ ገባር ሲሆን የኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋን ጨምሮ እስከ ወለጋ ሆሮ ጉድሩ ድረስ ይዘልቃል። ታጣቂዎቹ ቀደም ብሎ በስፋት ወለጋ አካባቢ ይንቀሳቀሱ እንደነበር የሚገልጹት አንድ የአካባቢው ተወላጅ፣ ከአንድ ዓመት ወዲህ እንቅስቃሴያቸው ወደ ሸዋ የመጣው በወለጋ በተከሰተ የወባ በሽታ ምክንያት በርካታ ታጣቂዎች ከተጎዱ በኋላ እንደሆነ ይጠቅሳሉ። ባለፈው ዓመት ነሐሴ ወር ላይ ታጣቂዎቹ በስፋት ይንቀሳቀሱበት በነበረው የክልሉ ቄለምና ምዕራብ ወለጋ ዞኖች በነበረው የጸጥታ ችግር ምክንያት የጤና ተቋማት አገልግሎት ባለመስጠታቸውና መንግስትም ከቦታ ቦታ ተንቀሳቅሶ መድኃኒት ማሰራጨት ባለመቻሉ በርካታ ሰዎች በወባ በሽታ መሞታቸው በስፋት ተዘግቦ ነበር። ከእነዚህም መካከል ታጣቂዎች እንደሚገኙበት ይገምታል። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ በወቅቱ ባወጣው ሪፖርት በኢትዮጵያ በስድስት ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ በሽታ መያዛቸውን የገለጸ ሲሆን ከህሙማኑ 35 በመቶ በኦሮሚያ ክልል የሚገኙ መሆናቸውን አመልክቶ ነበር። በሌላ በኩል መንግሥት በክልሉ በሚገኙ ሌሎች አካባቢዎች አጠናክሮ የወሰደው እርምጃ ታጣቂዎቹን ወደ ማዕከል እንዳስጠጋቸው የሚነገር ሲሆን ታጣቂዎቹ ግን ለዚህ የእንቅስቃሴ አድማሳቸው እየሰፋ መምጣቱን ይገልጻሉ። ቢቢሲ ይህንን ማረጋገጥ ባይችልም ታጣቂ ቡድኑ ከአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች እንደሚንቀሳቀሱ ይነገራል። ከዚህም ከቅርብ ጊዜ ወዲህ በክልሉ ሰሜን ሸዋ ዞን በሚገኙ የመንግሥት አመራሮች ላይ በታጣቂዎች የሚሰነዘረው ጥቃት አንዱ ማሳያ ነው። ከታህሳስ እስከ የካቲት 2017 ዓ ም ባሉት ሦስት ወራት ብቻ በርካታ የዞኑ አመራሮች መንግሥት ሸኔ በሚለው ታጣቂ ቡድን በተፈጸመባቸው ጥቃቶች መገደላቸው ይታወሳል። የኦሮሚያ የጸጥታ ኃይሎች፣ የፌዴራል ፖሊስ እና የመከላከያ ሰራዊት ካምፖች ከአካባቢው በቅርብ ርቀት ላይ ይገኛሉ። እገታ የሚፈጸመው በአብዛኛው የሕዝብ ማመላለሻ አውቶቡስ ላይ ነው የሚሉት አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ተወላጅ ታጣቂዎቹ ይህንን የሚያደርጉት በአንድ ጊዜ በርካታ ሰው ይዞ ለመሄድና ብዙ ገንዘብ ለመቀበል ስለሚፈልጉ እንደሆነ ይናገራሉ። ምንም እንኳን በአካባቢው ነዋሪዎችም ላይ ተመሳሳይ ወንጀሎች ቢፈጸምም ማንነት ላይ መሰረት ያደረገ ጥቃት ለመፈጸም አካባቢውን ተመራጭ እንደሚያደርጉት እኚሁ ግለሰብ ይገልጻሉ። አካባቢው የአማራ ክልልን ከአዲስ አበባ ጋር የሚያገናኝ በመሆኑ በሚፈጸሙት ወንጀሎች ኢላማ የሚደረጉት በአብዛኛው የአማራ ተወላጆች ናቸው ይላሉ። አካባቢውን የሚያውቁና የመንግስት ውስጠ አዋቂ የሆኑ አንድ ሌላ ግለሰብ በበኩላቸው በአካባቢው የታጣቂ እንቅስቃሴዎች ቢኖሩም ወንጀሉ የሚፈጸምበት ቦታ አስቸጋሪ የሚባል እንዳልሆነ ይናገራሉ። እኚህ ውስጥ አዋቂ በአካባቢው የሚፈጸመውን እገታና ጥቃት የሚፈጽመው ግን ማን ነው የሚለው ጉዳይም አጠያያቂ መሆኑን ይጠቅሳሉ። ከዚህ በፊት በሐረር መስመር በፈንታሌና ሌሎች አካባቢዎች ተመሳሳይ ድርጊት ይፈጸም እንደነበርና የፌዴራል የጸጥታ ኃይል ከተሰማራ በኋላ መቆሙን የሚያስታውሱት ውስጥ አዋቂው አሊ ዶሮ አካባቢ ላይ የሚፈጸመውን ወንጀል ማስቆም ያልተቻለው ለምን እንደሆነ ግን እንቆቅልሽ ነው ይላሉ። በሁሉም መስመር የሚያልፈው ዜጋ ነው። ለምን ይህኛው አካባቢ ትኩረት ተነፈገ? ለምን መገናኛ ብዙሃንስ ዝምታን መረጡ? ለትንሽ ነገር ትኩረት የሚሰጠው መንግሥት ይህንን ለምን ችላ አለው? ሲሉም ይጠይቃሉ። የእገታ ማስለቀቂያ ገንዘብ በባንክ በኩል እንደሚተላለፍ መስማታቸውን ጠቅሰው የመንግስት ኃይሎች ተሳትፎ ሊኖርበት እንደሚችል ጥርጣሬ እንዳላቸው ውስጥ አዋቂዎች ይገልጻሉ። የኢትዮጵያ ሰብዓዊ መብት ኮሚሽንም በአማራና በኦሮሚያ ክልሎች የተንሰራፋውን እገታ በተመለከተ መስከረም ወር ላይ ባወጣው መግለጫ በክልሎቹ ውስጥ ካለው የትጥቅ ግጭት ጋር በተያያዘ በአንዳንድ አካባቢዎች ሰላማዊ ዜጎች በታጣቂዎች በተደራጁ ቡድኖችና በአንዳንድ የመንግሥት የጸጥታ አካላት የሚደርስባቸው እገታ መባባሱን መግለጹ ይታወሳል። አሊ ዶሮና በአካባቢው የተፈጸሙ እገታዎች፤ በኦሮሚያ ክልል ሰሜን ሸዋ ዞን በሚገኙ ወረዳዎች ውስጥ በርካታ የእገታ ወንጀሎች ተፈጽመዋል። በአካባቢው ግለሰቦች ከመኖሪያ ቤታቸው እስከ መስሪያ ቤታቸው ተወስደው እንደሚታገቱ በተደጋጋሚ የተዘገበ ሲሆን የጭነት መኪና አሽከርካሪዎችም የዚህ ወንጀል ሰለባ ሆነዋል። ቢቢሲ ባለፈው አንድ ዓመት በአካባቢው በህዝብ በማመላለሻ አውቶቡሶች ላይ ብቻ የተፈጸመውና ሪፖርት የተደረጉ የእገታ ወንጀሎችን ነቅሶ ለማውጣት ሞክሯል። ግንቦት 2 2016 ዓ ም 29 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን ሙከ ጡሪ ላይ፣ ሰኔ 25 2016 ዓ ም ከ100 በላይ መንገደኞች ገርበ ጉራቻ ላይ፣ መጋቢት 8 2017 ዓ ም ከ50 በላይ መንገደኞችን አሊ ዶሮ ታግተው ተወስደዋል። ታጣቂዎቹ አጋዦቹን ለመልቀቅ እስከ 1.5 ሚሊዮን ብር መጠየቃቸውም ተዘግቧል። መጋቢት 13 2017 ዓ.ም. ምህረት በኦሮሚያ ክልል ሰሜን ሸዋ ዞን 40 ያህል ተሳፋሪዎች ታግተው ተወስደዋል። መጋቢት 27 2017 ዓ.ም. ምህረት 56 መንገደኞች ቱሉ ሚልኪ ላይ ታግተው ተወስደዋል። በኢትዮጵያ እገታ እንደወረርሽኝ የተስፋፋው መቼ ነው? በኢትዮጵያ ስለ እገታ በስፋት መስማት የጀመረው አስራ ሰባቱ የደምቢዶሎ ዩኒቨርሲቲ ተማሪዎች በታጣቂዎች ከታገቱ በኋላ ነበር። ሆኖም ከዚያ በፊት በሀገሪቱ እገታ ተፈጽሞ አያውቅም ማለት አይቻልም። የእገታ ወንጀል ግን እንዲህ እንደ አሁኑ የዕለት ተዕለት ዜና ሆኖ የሚያውቅበት ጊዜ ያለ አይመስልም። እገታ እንደ ወረርሽኝ የተዛመተው ካለፉት አምስት ዓመታት ወዲህ ነው። ለዚህም በሀገሪቱ ውስጥ የታጣቂዎች እንቅስቃሴ መኖርና ለሚፈጸሙ ወንጀሎች ተገቢው ክትትልና እርምጃ አለመደረጉ እንደ ምክንያትነት ይጠቀሳል። የደንቢዶሎ ዩኒቨርሲቲ ተማሪዎችን እገታ በተመለከተ በመንግሥት በኩል የተሰጡት ምላሾችና በወቅቱ የነበሩት ውዥምብሮች በተደጋጋሚ ተመሳሳይ ወንጀሎች በተለያዩ ቦታዎች እንዲፈጸሙ በር እንደከፈተ ቢቢሲ ያነጋገራቸው አንድ የሰብአዊ መብት ተሟጋች ይናገራሉ። የተማሪዎቹ እገታ የሚከታተል በጠቅላይ ሚኒስትር አብይ የሚመራ ግብረ ኃይል ተቋቁሞ የነበረ ሲሆን ባለሥልጣናትም የተጎጂ ቤተሰቦችን አግኝተው አነጋግረዋል። ሆኖም ግብረ ኃይሉ የደረሰበትን ሳያሳውቅ ተማሪዎቹም የደረሱበት ሳይታወቅ ዓመታት ተቆጥረዋል። የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም እንደሚሉት አጋች የሚባሉት አካላት አንድም ጊዜ ለፍርድ አለመቅረባቸው መደበኛ ስልክ እየተጠቀሙ ታጋቾችን ለመልቀቅ በገንዘብ ሲደራደሩ እንዲሁም በባንክ ገንዘብ ሲተላለፍ ትኩረት ተሰጥቶ ክትትል አለመደረጉ ወንጀሉን አባብሶታል። በአሊ ዶሮ አካባቢ ተደጋጋሚ እገታ መፈጸሙን፣ አንድም አካባቢው ላይ ያሉ ጸጥታ አካላት ኃላፊነታቸውን እየተወጡ አለመሆኑን፣ አሊያም ይህንን ድርጊት ከሚፈጽሙ ወንጀለኞች ጋር ግንኙነት አላቸው ብሎ መጠርጠር ይቻላል ይላሉ። ይህም የሕግ መላላት መኖሩንና መንግሥት የሕግ የበላይነትን እያስከበረ አለመሆኑን የሚያመለክት እንደሆነም የሰብአዊ መብት ተሟጋቹ ይናገራሉ። ዜጎች የሚደርስባቸውን ችግር ራሳቸው ጠይቀው ራሳቸው መልስ መስጠት ከጀመሩ ቆዩ የሚሉ አንድ የተቃዋሚ ፖለቲካ ፓርቲ አመራር በበኩላቸው መንግሥት እየተንሰራፋ ያሉ ወንጀሎች ጆሮ ዳባ ልበስ እንዳለ ይገልጻሉ። የመላው ኢትዮጵያ አንድነት ድርጅት የሕዝብ ግንኙነት ኃላፊ ታጠቃ ሰፋ በእገታና ጥቃት ስጋት ምክንያት አሁን ላይ ከወከሏቸው የፓርቲ አባላት ጋር ያላቸው ግንኙነት በአየር ጉዞና በስልክ ተወስኗል ይላሉ። መጋቢት ወር 2017 ዓ ም ውስጥ ሁለት ሳምንት ባልሞላ ጊዜ ውስጥ በአንድ ቦታ ላይ አሊ ዶሮ አካባቢ ተመሳሳይ ወንጀል እንደተፈጸመ የሚጠቅሱት አቶ ታጠቅ አካባቢው በአሰቃቂ ድርጊት ሲወረር የሚወሰድ እርምጃ የለም ሲሉ ይወቅሳሉ። ከሶስት ዓመት በፊት ለማደራጀት ሥራ ወደ ባህር ዳር ሄጄ ነበር። ወደ አዲስ አበባ እየተመለስኩ ሳለ የአባይ በረሃን ሳንሻገር በርካታ ተሽከርካሪዎች ተደርድረው ቆመዋል። ተሽከርካሪዎቹ የቆሙት በአንድ የጭነት ተሽከርካሪ ላይ ጥቃት ተፈጽሞ መኪናው በመገልበጡ ነው። ሹፌሩና ረዳቱም በጥይት ተመተዋል ሲሉ እማኝነታቸውን የሚናገሩት አቶ ታጠቅ አካባቢው በመከላከያ ቁጥጥር ስር መዋል የቻለው ከ15 ደቂቃ ገደማ በኋላ እንደነበር ያስታውሳሉ። እንዲህ አይነት ወንጀሎች የሚፈጸሙት የመንግስት የጸጥታ ኃይሎች ከስፍራው ከተነሱ በኋላ መሆኑን ጥያቄ እንደፈጠረባቸው ያስረዳሉ። የአካባቢው ነዋሪዎች በተለያዩ ጊዜያት አደባባይ በመውጣት ሰላም እንዲመጣ ተማጽኗቸውን በተደጋጋሚ አሰምተዋል። በኢትዮጵያ የአሜሪካ ኤምባሲም በኢትዮጵያ ውስጥ ገንዘብ ለማግኘት እየተፈጸሙ ያሉ ሰላማዊ ሰዎችና የተማሪዎች እገታዎች እንዲቆሙ ጥሪ አቅርቧል። ሰኔ ወር መጨረሻ ላይ የተፈጸመውን የደባርቅ ዩኒቨርሲቲ ተማሪዎች እገታን ተከትሎ አምባሳደር እርቪን ማሲንጋ በኦሮሚያና በአማራ ክልሎች በተደጋጋሚ የሚፈጸሙት እገታዎች እየተካሄዱ ያሉት ግጭቶች ምን ያህል ወንጀለኞችን እንዳደፋፈሩና የህግ የበላይነትን እንዳዳከሙ ያሳያሉ ብለዋል። መንግስት በተለያዩ ጊዜያት በታጣቂ ቡድኑ ላይ እርምጃ እየወሰደ እንደሆነ ሲገልጽ ቢቆይም በተለያዩ አካባቢዎች በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችንና እገታዎችን ማስቆም ግን አልቻልም መረጃው የመረጃው ባለቤት የመረጃው ባለቤት ቢቢሲን እናመሰግናለን መርጠን አናመሰግንም፣ ለይተንም አንተችም ሼልፍ ትዩብ ነን አበቃን ሰላም